ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት የሃያኛው የኢትዮጵያ ብሔር ብሔረሰቦች ቀን መሪ ቃል ነበርም በዓሉ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ በድምቀት ተከብሮ ውሏል። በዕለቱ በክብር እንግድነት ተገኝተው መልእክት ያስተላልፉት የኢፌድሪ ጠቅላይ ሚኒስትር ዶክተር ዐቢይ አህመድ ኢትዮጵያም አሁን ላይ በሁሉም ዘርፍ እያሸበረቀች ትገኛለች ብለዋል። ብዝሃ ማንነት ላይ ከመስራት በዘለል ዜጎችን ለማሻገር የተሰራው ስራ ውጤት አምጥቷል ያሉት ጠቅላይ ሚኒስትሩም ሁሉም ኢትዮጵያን አንዳችን ለሌላችን ጌጥ የሆነ ማንነት ያለንና ይህንን ጠብቀን ማስቀጠል ያስፈልጋል ሲሉ አክለዋል። የአፋር ዳጉ ለዳውሮ ኩራቱ፣ የሲዳማው ጨንበላላ ለአማራው ሐሴቱ፣ የኦሮሞው ገዳ ለሐረሪ ምቾቱ፣ የአክሱም ሐውልት ለሀዲያው ታሪኩ፣ የጀጎል ግንብ ለቤንሻንጉል ቅርሱ፣ ፋሲል ቤተመንግስት ለሀዲያው ሃብቱ ሀብቱ የሶማሌው ዳንቶ፣ ለጋሞ ባህሉ፣ የጉራጌ ክትፎ ለእያንዳንዱ ኢትዮጵያዊ ጣሙ፣ ያንዳችን ለሌላችን ውበት፣ ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች አይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻግር አደራ ልላችሁ እወዳለሁ። የኢትዮጵያ ሕዝብ ነጻነት ብቻ ሳይሆን አደራም ተረክቧል። ታዲያ ኢትዮጵያ ችግሯን ብቻ ሳይሆን አቅሟን ተመልክቶ ማልማት ከትውልዱ እንደሚጠበቅ መመላክተዋል። ይህ ትውልድ ችግሯን ብቻ ሳይሆን አቅሟን ፈልፍሎ የማየትና የማውጣት ብቃት እንዳለው ከጅምር ስራዎቻችን የሚታይ ስለሆነ ችግሯን ብቻ ሳይሆን አቅሟን፣ ከኢትዮጵያ መቀበል ብቻ ሳይሆን ለኢትዮጵያ መስጠት፣ ብዙ እጆች በትብብር ካልሰሩ እህል ዳቦ መሆን ስለማይችል በትብብር መንፈስ በብዙ ትጋትና ልፋት አዲስ የታሪክ ገጽ ለኢትዮጵያ ለአፍሪካም ብርሃን የሚሆን የብልጽግና ጅማሮ በእኛም በሌሎችም የሚታመንበትና ለትምህርት የሚውል ዳግም አድዋ በኢትዮጵያ ይከበር ዘንድ ዛሬ አፍሪካ የምትፈልገው ብልጽግናን ነውና በልጽገን ለማበልጸግ በጋራ እንድንሰራ በድጋሚ በታላቅ ትህትና ሀገራችን ኢትዮጵያ በብዝሃ ማንነት ያጌጠች ናት ያሉት ጠቅላይ ሚኒስትር ዐቢይ ህብረ ብሔራዊነትን እያጠናከርን ብሔራዊ ጥቅማችንን ከፍ አድርገን መሄድ ይኖርብናልም ብለዋል። እኛ ኢትዮጵያውያን ህብረ ብሔራዊነትን እያጠናከርን በገዥ ትርክት አቃፊ በሆነው እሳቤ እየተሸመን በተቋማዊ ለውጥ የሀገር ግንባታና የሀገረ መንግስትን ማጽናት ጅማሯችንን እያጎለበትን ብሔራዊ ጥቅማችንን በስልት፣ በብቃት፣ በውጤትና በጥበብ እያሳካን ሁለንተናዊ ብልጽግናን እያረጋገጥን የተዋበች፣ የላቀች፣ የጸናች ሀገር ለልጆቻችን ማስረከብ እንድንችል ዛሬ የተሰጠን ታላቅ የእድል ቀን ነውና እንድንጠቀምበት አደራ ልላችሁ እወዳለሁ። እንደ ሀገር ስንበዛና ስንደመር ለችግሮቻችን መፍትሄ እንሰጣለን ሲሉም በመልእክታቸው አክለዋል። የሀገር መሻት መረዳትና ለስኬቱ መስራት ደግሞ ከሁሉም ይጠበቃል። እርስ በርስ መተሳሰር ሲገባን ክፉ ሳቢ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የሕዝቦቻችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሆን፣ ሉዓላዊነታችንም በሁሉም መስክ እናሳካ። ልመናን ታሪክ እንድናደርግ የጀመርነውን መልካም ጅማሮ ሁሉ ለፍሬ እንድናበቃ ሰላምን፣ ንግግርን፣ ውይይትን አንድነትን ብሔራዊ ጥቅምን እንድናስቀድም በታላቅ ትህትና አደራ ላችሁ እወዳለሁ። ኢትዮጵያም የብዙ ተስፋዎችና ሀብቶች ባለቤት የሆነች ሀገር ናት። የመጣውን መልካም ጅማሮ እያስቀጠለች፣ ጠላቶቿንም እያሸነፈች ለአፍሪካ ተምሳሌ ትሆናለች ሲሉ ጠቅላይ ሚኒስትሩ በመልዕክታቸው አንስተዋል። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ። ለመላው የኢትዮጵያ ሕዝብ ዳግም ከሆሳና ምድር ላረጋግጥ የምፈልገው ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሀሳብ ኢትዮጵያን ከብልጽግና ማቆም አይችልም። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ትጸናለች። ኢትዮጵያ ትበለጽጋለች። ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። በሰላም እንደጀመርን በሰላም እንጨርሳለን። በበዓሉ ላይ የሁሉም ክልል ርዕሳነ መስተዳድሮች ተጋባዥ እንግዶችና በርካታም የኪነት ቡድኖችም ተሳታፊ ሆነዋል።